ሰላም ስሜ ኅሊና በላይ ይባላለሁ። ዛሬ ይዤላችሁ የመጣሁት ከሞሪንጋ የተዘጋጀ ኮኪስ ነው። ማለት ነው የምሰራው በእጽዋት ላይ ነው። በቲክቶክ ላይ ስለ ሀገር በቀል ያለኝን እውቀት ቀጥ አካፍላለሁ። ለእንግሊዝ ሀገር የመሄድ እድሉን አግኝቼ ነበር። በጊዜ በጣም ደስ ብሎ ነበረ። እናም እዛ ሄድኩበት ሰዓት ግን የገጠመኝ ነገር ፈጽሞ የተለየ ነበር። እኔም ማቃት፣ የብዙ ካልቸሮች፣ የብዙ ትውፊቶች የምትታወቀው ኢትዮጵያ ሳትሆን እዛ የሚያውቋት ግን በረሃብና በችግር የምትታወቀውን ኢትዮጵያ ነው ማለት ነው። ያኔ ለራሴ ቃል የገባሁት ነገር ቢኖር ወደ ሀገሬ ስመለስ ይህንን ችግር ለመቅረፍ የበኩሌን አስተዋፅኦ ለማድረግ ነው። ዛሬ እንግዲህ ይዤላቸው የመጣሁት ከሞሪንጋ የተዘጋጀ ኩኪስ ነው። ሞሪንጋ እንደምታውቁት እንግዲህ በኒውትሪሽን የበለጸገ ነው። እንደው ከሚሰጣቸው ጥቅሞች ጥቂቱን እንኳን ብጠቅስላቸው በሽታ የመከላከል አቅማችንን ለማዳበር፣ ለአጥንት ጤና እንዲሁም ደግሞ የመቀንጨር ችግርንም ለመቅረፍ ይረዳናል ማለት ነው። ይህንን ዘርፈ ብዙ ጠቀሜታ ያለውን የሞሪንጋ ቅጠል በመጠቀም እንግዲህ ይኸው እንደዚህ የተዋበ አእሙም ለሰዎች በሚመች መልኩ አዘጋጅቼ እሰርቸዋለሁ ማለት ነው። ደቀ አዲስ ስለመጣ በቅመሳ ባለፈው ዙር ብዙ ያልቀመስከሰነበትኩ ከመጣው እንዲንይ ካደግን በኋላ ከመቀንጨር ያድናል ከሞሪንጋ ቅጠል ወይም እጽዋት ለምን ኩኪስ መስራት ፈለክ? ለምን ዳቦ አልሰራሽ? ሞሪንጋ እንግዲህ እንደሚታወቀው በባህሪው በጣም የመራርነት ባህሪ ያለው ስለዛ፣ ዳቦ ውስጥ ብንጨምረው ያንን ጣዕም ማምጣት አንችልም። ለዛ ነው ኩኪስ ነው የመረጥኩት። ለምን ኩኪስ መረጥኩ? ኩኪስ የመረጥኩት አንደኛ ልጆች በቀላሉ እንዲመገቡት፣ ማንኛውም የኅብረተሰባችን አካል በቀላሉ ኮንሱም የሚያደርገው ነገር ስለሆነ ነው። ኩኪሱን ቀምሻል። ታንክ ዩ ስኳር፣ ሙዝ፣ ሞሪንጋ የሆን አይሆን አላቅም የሆነ ሊፍ የሆነ ሊፍ ፊል አድርጌያለሁኝ። ራሱም ሊሆን ይችላል። ይሄ ኩኪስ ለማን የተዘጋጀው? ስፔሲፊካ ለህጻናት እንዲሁም ደግሞ ማንኛውም አክሰስ ማድረግ የሚፈልግ አድልቶችን ጭምር ለአዳል ተስከባድ ነው። ይሄ ስኳሩ በጣም ብዙ ነው ብሻለሁ። ሁለተኛ እርጥብ ነው። ምን ያህል ጊዜ ራሱ ይቆያል? ዊክስ እንደዚህ ሆነ ሁለት ዊክስ እንትን ነው። በጣም ወይት ነው። ደረቅ አይደለም። በምድር የምታደርገው ቅጠሉ መጀመሪያ ቅጠሉ ይለቀማል። ከዛ በኋላ በፀሐይ ብርሃን ሳይሆን ከፀሐይ ብርሃን ውጪ ባለ ቦታ ነው የሚደርቀው። ምን ላይ ነው የሚደርቀው? ንፁህ ቦታ ላይ፣ ሸራ ላይ ሊሆን ይችላል። እዛ ላይ ፀሐይ ሳይነከው እንዲደርቅ ይደረጋል። ምን ያህል ጊዜ ይፈልጋል ያ ለመድረቅ? ማክሲመም ዋን ዊክ። የሞሪንጋ ወይም ደሞ ሌሎች እንደዚህ ሄርባል የሆኑ መድኃኒትነት ያላቸው ነገሮች እንደዚሁ በተፈጥሮ እንዳሉ መጠቀሙ ይመረጣል። እንመርጣለን አሁን ኩኪስ ያው በቀላሉ ሊበላ በሚችል ሁኔታ ነው ያቀረብኩት ብለሻል። ግን ብዙ ኒውትሪሽን እንትኑን የሚያጣ ይመስለኛል። ለምሳሌ ኩክ ሲደረግ አይደል? አሁን ኩክ በምናደርግበት ጊዜ ኒውትሪሽናል ቫልዩን እንዳያጣ በዝቅተኛ ቴምፕሬቸር ነው ምናበስለው ማለት ነው። ሼልፍ ላይፉ ሁለት ሳምንት አይደለም፣ ይሄ ሁለት ቀን ቢሆን። ጌቱ ቼክ አርግ እንጂ ቼክ አርግ ያለው ተራይ ሲደርስ አውራለሁ ብዬ ሁለት ወይ እንደዛ በላይ ቀን የሚቆይ አይመስለኝም። በደንብ ኮክዶናል ቢ አላስብም። ሲሆን ደግሞ ለምሳሌ 180 ዲግሪ ሴልሸስ ቢያንስ 15 ደቂቃ እንኳን ቢነካው ይሄ አንቲ ኦክሲደንት አክቲቪቲውን እስከ 50 ፐርሰንት ይቀንሰዋል። የሞሪንጋውን አንቺ ጥቅም ይሰጣል። ያልሹ ለጣም አይደለም እዚህ ውስጥ ያስገባሽ አይደል፣ መድኃኒትነቱን ፈልገሽ ነው። ስለዚህ እሱን ሉዝ ያደርጋል። ፍሪዝ ድራይንግ ይባላል። በተለይ ኑትሪሽኑን ማለት ነው ሳይጎድል፣ ሳይጎዳ ያንን በጠበቀ ሁኔታ ድራይ ማድረግ እንድትች የሚያስችል ነገሮች አሉ። ስለዚህ እሱን ታቂዋለሽ ወይ እሱን ፕሮሰስ ወይም ደግሞ ማታቂውም ከሆነ እንደነጌቱ ያሉ ባለሙያዎች አሉ። እነሱን ጠይቀሽ የኩኪንግ ሂደቱ የሚያጣው እንዳለ ሆኖ ቢያንስ በድራይንግ ፕሮሰስ ያንን እንዳያጣ ማድረግ ትቻያለሽ። ያንቺ ኩኪስ አሁን ከሌሎች ኩኪሶች የሚለየው በሞሪንጋው ብቻ ነው፣ በሞሪንጋ እንዲሁም ደግሞ መጨምርበት ምንም አይነት አርቲፊሻል ኢንግሪዲየንት የለም። ያም ለየት ያደርገዋል። አሁን በተለይ እየተወዳደርሽ ያለሽ ሞሪንጋ ስላለው ነው አደለም? ስለዚህ ሞሪንጋ አሁን ሌሎች ሰዎች እንዳይጠቀሙ ኒ ኩኪስ ጋጋሪ ማለት ነው ኩኪስ የሚያመርት ሰው ሞሪንጋ እንዳይጠቀም ና ይህን ኩኪስ እንዳያመርት የሚከለክለው ነገር አለ። አንደኛ የተፈቀደው የሞሪንጋ መጠን አለ፣ ፐርሰንቴጅ አለው ከዛ ፐርሰንቴጅ በላይ ከሆነ ለጤና ጉዳት ስለሚያመጣ ማለት ነው። ስለዛ ያንንም አመጣጥንን ነው እናዘጋጀው ኩኪሳችን። ስለዛ ማንም ሰው ተነስቶ የሞሪንጋ ኩኪስ ላዘጋጅ ቤ አን ፕሮፌሽናል ነው የሚሆነው ማለት ነው። አዲስነቱ ምን ላይ ነው ብዬ ነው። ሞሪንጋ ውስጥ ያለው ኒውትሪሽናል ኳሊቲ አንቺ የፈጠርሽው ነገር አይደለም፣ አለ ራሱ፣ ሞሪንጋ ውስጥ ኤግዚስት የሚያደርግ ነገር ነው። ስለዚህ ኤኒበዲ ተነስቶ የሞሪንጋ ኩኪስ ለማለት የሚከለክለው ነገር የለም። ሀ ሁለት ደጋግማ ስታነሳልሽ የነበረው ነገር ሞሪንጋን አሁን ባለበት ሲቹዌሽን በቤኪንግ ስንጠቀም ብዙ ኒትሪሽናል ኳሊቲስ ቮላታይል የሆኑ የሚጠፉ አሉ። ስለዚህ እሱን እንዴት አድርገሻል እያለች ነው ቻሌንጅ ስታደረግሽ የነበረው። ለዛ ነው ብዙዎች ወደ ሞሪንጋ ድሪንክ የሚሄዱት። በዛ አንጻር አንቺ ኩኪስን ለምን መረጥሽው? አንድ ኩኪስ ከአንድ ዓመት እስከ ሁለት ዓመት የሚደርስ የሼልፍ ላይፍ ያለው ነው። ደረቆ ነው ማለት ነው። አሁን ይሄ ከዳቦም የበለጠ በጣም እርጥብ ነው። እርጥበት ደግሞ በበዛ ቁጥር ወተር አክቲቪቲ የሚባል ነገር አለ ቶሎ ለሞልድ ግሮዝ እና ለስፖይሌጅ የተጋለጠ ነው። ይሄ ደግሞ የሚያስፈራው እንደውም ከለሩ ራሱ አረንጓዴ ከመሆኑ የተነሳ ሞልድን የመደበቅ ቴንደንሲ አለ። ሻጋታ የምንለው ሻጋታ ሀፕን ቢያደርግ በቀላሉ ለማየትና አይደንቲፋይ ለማድረግ አይቻልም፣ ያስቸግራል ማለት ነው። ሞሪንጋን ከሆነ እዛ ውስጥ ኢንኮርፖሬት ማድረግ የተፈለገው ለምን ኩኪ ስመረድ ሁለተኛ፣ በምን መንገድ ነው ይሄ አዲስ ነገር ሆኖ የሚታየው ሞሪንጋ ፓውደር ብቻ ሳይሆን አሽዋ ጋንዳ የተለያዩ ሀርባል ፕሮዳክቶችን እሸጣለሁ እና ሞሪንጋ ላይ ዋነኛ የሚነሳብኝ ጥያቄ ቢኖር በጣም መራራ ነው። በዛ የተነሳ ልጆች ኮንሱም ሊያረጉት አይችሉም። እንኳን ልጆች፣ ለአዋቂዎች ለራሱ ከባድ ነው ማለት ነው። ስለዛ በዚህ ኮኪስ ባቀርበው አንደኛ ብዙ ሰዎች ኮንሱም ሊያረጉት ይችላሉ፣ እናም ካለው ኒውትሪሽናል ቤኒፊት መጠቀም ይችላሉ በሚል ነው ዋነኛ ኮኪስን የመረጥኩበት ምክንያት።

ምን ለብታደረግ፣ አሁን ለጊዜው ያመረጥከው ሳይው በእጅ የተሰራ ነገር ይመስላል። የሰራሉት በእጄ ነው። አሁን ላይ አንድ አይነት አይደለም፣ አሁን ላይ ምክንያቱም በእጅ የሚሰራ ነገር ስለሆነ፣ ስለዚህ እሱን ማስተካከልና ማየት ይኖርብሻል። ቅድም የምግብ ፕሮዳክት ስለሆነ እሱን ኮንሲስተንሲ መጠበቅ ይኖርብሻል። ሁለተኛው ፓኬጂንጉ አሁን የሰጠሽን ይሄው ራሱ ነው? በኋላ ልሽ ያ ሲቀርብ ሶስቱ ፒስ በዚህ ፓኬጂንግ ነው የሚቀርበው? ይሄ ለእኛ ስጦታ ስለሆነ ይሄ ለሳምፕል ያመጣውት ስለሆነ ነው። ፓኬጂንግ ሃው ዱ ስም የለውም ምን የለውም፣ እንዴት ነው የምታረጊው? ፓኬጂንግ ዝ በተለይ ፕሮዳክቶች ላይ አምጪ ውስጥ ሱ የሚሸጠው ነው፣ ዋናው ወደፊት ሳዘጋጅ በእነዚህ ፓኬጆች ነው የሚሆነው ማለት ነው። እንደገና ደግሞ በኪሎ የሚታዘዝ ከሆነ ከአንድ ኪሎ በላይ ከሆነ ደግሞ በካርቶኑ ፓኬጅ ይሆናል ማለት ነው። ፕሮፖዛልች ላይ ዝቅተኛ ገቢ ላላቸው ሰዎች ነው ፕላን ያረግሽው። ኢንፎርሜሽኑን እና ኢንግሪዲየንቱን ደግሞ ጤና ላይ ትኩረት ለሚያደርጉ ሄልዝ ኮንሺየስ ለሆኑ ሰዎች ነው ፕሮዳክቱ የምታረጊው። ያ ማለት ከምርት ግብአቱን ከማግኘት ጀምሮ ፕሮዳክሽን ፕሮሰሱን እና ፋይናሊ ፓኬጂንጉን አውጥተሽ ስታመጨው እንዴት ነው ዝቅተኛ ከስተመር ሊያገኘው የሚችለው? የዛ አንዱ ዋጋ በኪሎ 280 ብር። ይሄ ስንት ነው? ይሄ ማለት በ30 ብር ማለት ነው 30 ብር ሰላሳ ብር ኩኪስ አምስት ፒስ ማለት ነው። አራት ፒስ ዝቅተኛ ገቢ ያለው ሰው የት ሀገር ነው ምትኖሪ? ኢትዮጵያ። ኢትዮጵያ ውስጥ እንግዲህ በአንድ ኩኪስ በሰላሳ ብር መግዛት የሚችል ዝቅተኛ ገቢ ያለው ሰው ከሆነ ሪቪዚት ማድረግ አለብሽ። በየመንገዱ የሚሸጠው ብስኩት ስቲፓስቲ አሁን ከአምስት እስከ ሰላሳ ብር ነው የሚሸጠው። እንደ ኒውትሪሽናል ቫሊዩም ብናይ ደግሞ ይህ በጣም የተሻለ ነው አይደል? ተፈጭቶ የተዘጋጀ ሞሪንጋ አምስት ኪሎ 150 ሂሳብ 750 ላይ ትክክል? አዎ። አንዱ በ150 አንዱ 150 አምስቷ ኪሎ 750። አንዱ ባች በኩንታል ፍርኖ ዱቄት ነው እዚህ የሰራሹ። የ23 ሺህ ብር ምግብ ነው የምትጨምሪበት፣ እዛ ላይ ሞሪንጋው ላይ የ750 ብር ሞሪንጋ ላይ የ23 ሺህ ብር ዘይት፣ እንቁላል፣ ፍርኖ ዱቄት፣ ሙዝ፣ ስኳር እሱ በነገራችን እኔ የምወዳቸው ነገሮች በሙሉ አሉ። እዚህ ላይ ማን ይሄን ቢበላ ይቀነጭራል ብለሽ ነው። ምን ሞሪንጋ ያስፈልጋል? ይሄ ሁሉ ዝጋ ካለ ይሄ ሁሉ እንቁላል ካለ ይሄ ሁሉ ወተት ካለ ይሄ ሁሉ ሙዝ ካለ ዘይት ዘይት አስር ሊትር ዘይት ለአምስት ኪሎ ለአምስት ኪሎ ሞሪንጋ እኮ ነው። እንደው ምንስ ኑሮ ቢመርር እንደው ተይ ሞሪንጋ ለመረረስ ኑሮ ከዚች ውስጥ አንድ አስርኛው አታጣፍጥም እንዴ እንኳን ሞሪንጋ እና እኔ አይመስለኝም እንደዛ አርከሽ ደሞ ያን ሁሉ ካረገሽ በኋላ የምትሸጪው 250 ብር አካባቢ ወጪ አውጥተሽ፣ ደግሞ የምትሸጩው 280 ብር ማለት ኦፕሬሽን ደመወዝ ምናምን ሳይታሰብ ማለት እና የሚያዋጣሽ አይመስለኝም። ዘጠና ሺህ ተከታዮችሽን በመፍራት ተብ ተብ የሚያረግ ሰው አይጠፋም ብዙ ማርክ ይዘሽ ብትይ አይመስለኝም። አሁን እዛ ጋር ፕራይስ ያወጣት በመቶ ኪሎ ግራም ዱቄት ነው። እና አሁን እዛ ላይ የምጨምረው አምስት ፐርሰንት ብቻ ነው የሞሪንጋ መጠኑ ማለት ነው። እና እዛ ላይ የሰራውት ሊስት ለ መቶ ኪሎ ፍርኖ ዱቄት የሚሆነው እና ይሄ ደግሞ አሁን ያዘጋጀውላችሁ ነን መቶ ኪሎን በዛ ግን ስንነሳ ስንት ኪሎ ሆኖ ይወጣል? 150 ቢያንስ ሚኒማ። አንዱን ኪሎ 280 ብር ሸጣለሁ ስትይ መቶ ኪሎ 28000 ብር ማለት ነው አይደለም? ስለዚህ እዚህ ጋር ባለው መቶ ኪሎ ሳይሆን ይሄኛው 150 ነው የሚሆነው ብለሽ ነው ማስረዳት ያለብሽ። አሁን ይሄ የቀረበው ኮኪስ ይሄ ግን ለምን የፋስት የጾም ነው ማለትም፣ ምንም አይነት ወተት እንቁላል ያልገባበት ማለት ነው። ስለዚህ ፓኬጂንግ ወጥቶ ነው ታውቃችሁ። ስንት ብር ይሆናል? በጣም ይወርዳል። ግማሽ የሆነ ቢያንስ ያን ዲያ 50 ብር ምትሸጪው የሞሪንጋ ብስኩት አይደል። ለም ይሄ ነገር ልዩ ሆኖ የሚያጣፍጠው ነገር ምንድን ነው? አውለት ብላሽ አይደል። ስኳሩ ስለበዛ ሙዙ ስላለ ነው። እኔም መቅርሽ አሁን ወደ ሳይንሱ ሂጅና ምንድን ነው እሱ፣ መጀመሪያ እንዲመረር የሚያደርገው ነገር ምንድነው? ያንን ካውንተር የሚያደርግ ምን ሳይንቲፊክ ነገር መቀላቀል ይችላለሁ? የምቀላቀለው ነገር ሜካኒካል ነገር ነው የሚሆነው፣ በኬሚካል ሪያክሽን ነው ያንን ቴስት ዶሚኔት የማደርገው ወይስ በሄራርኪ ኦፍ ፊሊንግስ ነው ምናምን የሚለውን ሞር ሪሰርች አድርገሽ ምትመጭ እና ያንን ድብቅ የሆነ ነገር አድርገሽ እንደ ቤኪንግ ሚክስ እንደ አዲቲቭ ብትሸጡ ነው የሚሻለው፣ ጋግረሽ ከመሸጥ። ለሚጋግሩ ሰዎች ሞሪንጋን ከዚህ ጋር ብትቀላቅሉት ያንኑ የፕሮቲን ኢንቴክ ካፓቢሊቲውንም የራሱን ኒትሪሽናል ቫልዩ ሁሉንም ነገር አካቶ የሚያመጣ ውጤታማ የሆነ ቤኪንግ ሚክስ ወይም የቤኪንግ ሚክስ አዲቲቭ አድርገሽ ማርኬት ብታደርጊው ነው የሚሻለው። ያለሽ አሁን ፎሎወር ምናምንሽን ራሱ ሌቨሬጅ ለማድረግ ያይቀላል። አንድ ኩኪስ ውስጥ የተለያዩ ኒውትረንቶችን ውስጡ ከቶ ያ ሰው ኢዝሊ ወይም ደግሞ ያ ልጅ ኢዝሊ ኮንሱም እንዲያደረገው ነው አደለ? አንዱ እሱ ነው። ሁለተኛው ደግሞ የነበረሽ እህልም እንግሊዝ ሀገር ሄደሽ ምናምን ምናምን የነበረሽ እህልም ይህንን እንትን ታሪክ ለመለወጥ የጀመርሽው የራስሽን መንገድ ነው። ሞሪንጋ ቤዛርጉ የተሰራ ኩኪስ ለአካባቢው ለአሰብሽው እንትን አዲስ ነው ብዬ እወስዳለሁ። ግን ተግባራዊነት ላይ ትንሽ መለስ አርገሽ ብታያት፣ ቀጥሎ ይዘሽ ስትመጪ ካፓሲቲውን ትንሽ ከፍ ብታደርጊ የሚል ሰጀሽን አለኝ። አዘርዋይስ በ60 ኪሎ ግራም ዶሮ በጋንም ሊሆንብሽ ይችላል። አሁን ኢንቨስትመንትሽ ትልቅ ይሆን እና የምታመርቻት ትንሽ እንዳትሆንብሽ በዚሁ ነጥብ ልስጥሽ። ዘጠና ሦስት እሰጥችሻለሁ ከመቶ በሀሳብሽ የሞሪንጋ ቅጠል ፓውደር አድርገሽ በኩኪስ መልክ ማቅረብ እንደምትችል አስበሽዋል። ዝም ብለሽ አብኩተሽ ነው ያመጣሽው። እዚህ እንትን ውስጥ ከቀመስኩት በኋላ ቁጭ ብዬ እየጠበቅኩ ነበር። ምሬቱ ልነግርሽ አልችልም። የሙዙ ምሬት፣ የሞሪንጋው ምሬት በጣም ለጉድ ነው። ስለዚህ አሁን ለልጆች ያልሽው ነገር ላይ ሚመር ከሆነ ሚሊዮን ሊሆን እንደሚችል አስቢው። የስኳሩ መጠን የኩኪንጉም ደረጃ ብዙም የታሰብበት አይደለም፣ ፓኬጅንጉም፣ ሁሉም ነገር ስለዚህ ገና ነው። እኔ የሚሰጥሽ 55 ነው። ስትመጪ ሆም ሜድ ኩኪስ ነው መስራት የምፈልገው ልጆች የሚወዱት ታርጌት ኦዲየንሶች የሚፈልጉት ብለሽ ብትመጪ ኖሮ ቀላል ነበር። ይዘሽ የመጣሽው ኮንሰፕት ግን ሞሪንጋን ተጠቅሜ መቀንጨርን ወይም ጤና ስጋት የሆነውን ነገር እፈታለሁ እያልሽ ስለሆነ ገና ፎርሙሌሽኑ ላይ በደንብ መስራት እንዳለብሽ አስባለሁ። ሁለተኛው ፓኬጂንግ ላይ ለመሰጠሽ አስተያየት ፓኬጂንጉ ህጻናትን አድሬስ አደርጋለሁ እያልሽ፣ ግን ደግሞ አዋቂ ሊገዛው የሚችል የአዋቂ ፓኬጂን የጠቀምሽው እና ከከለሩ ጀምሮ ህጻናት ግዢልኝ ብለው ማሚን የሚያስቸግሩ አይነት ፕሮዳክት መፍጠር አለብሽ። ያለበለዚያ ፓኬጂንጉ ላይ ችግር ይፈጠራል። ሀሳብሽ የሚጠላ አይደለም። በርቺ። በእኔ በኩልም ሰባ አምስት መሰጠሽ ሌላ ሰከንዴር ተማሪ ነሽ አይደል ምንድን ነበርም አንቺም አንድ አራት አምስት አመት በኋላ ደግሞ ምን ይዘሽ እንደምትመጪን እንገምታለን እንዲህ የሆነ ሳይሽ ግን ትንሽ በደንብ የበሰለ ነገር ያለሽ ትመስያለሽ ለቢዝነስ ብቻ ሳይሆን ለብዙ ነገር ተከታዮችሽ ምንድን ነው? በምንድን ነው ያሸነፍሻቸው ስለምንድን ነው የምታወሪ ላቸው ስለ ሀገር ነው ናይስ። መቀንጨርን ግን ብዙ ትጠቀማለሽ ቃሉ። እንሳል መቀንጨር የሚለው ነገር እኔ አሁን ብዙ ጊዜ ከዚህ ከፊዚካል ነገር ጋር ነው አለ ስታንድ ግሮዝ ከዛ አሁን ባለፉት አስር አመታት ደግሞ ከጭንቅላት የአንጎል መጨቀንጨር ምናምን ይሉናል። አልቀነጨሩ የሚባሉትም ሰዎች የዛን ያህል አሪፍ ሀሳብ ሲያስቡ አለ የሰው ሀገር ይወራሉ እርስ በርሳቸው ሚዳ የሚያደርጉት በመድረክ ላይ ይሰዳደባሉ ትልልቅ የሚባሉ ሰዎች ምናም አንዱ ያልቀነጨረው ፕሬዚዳንት ያልቀነጨረውም ፕሬዚዳንት በእጁ ሲጎነትለዋል አየሽም በቅርቡ እና ብዙም የዛን ያህል ከአንጎላችን ጋር የሚገናኝ ነገር እኔ ነው ብዬ አላምንም ከልባችን ከአስተሳሰባችን እና የምትሰሪው ስራ በሚዲያ የምትሰሪው ስራ ብዙ ጥሩ ነገር ያለው ይመስለኛል በዚህ እድሜሽ ይህን ያህል ተከታይ ካለሽ በርችበት ነው ምለው በዚህ መድረክ ላይ መትሽ ሀሳብሽን ስላጋራሽን በጣም እያመሰገንኩኝ ያው እኔ የምሰጠውን የማለፊያ ቁጥር 50 ሰጥቼ ቀጣይነቱን ሳይ ማለት ነው። ቢዝነሱ በቀጣይ ተግባራዊ ሆኖ ይቀጥላል ለማለት ሁለት ነገሮች በጣም አሳሳቢ ናቸው ብዬ አስባለሁ። አንደኛው የዚህ የእርጥበቱ ሁኔታ ከዳቦ የባሰ እርጥብ ነው። ስለዚህ ሼልፍ ላይፉ ሁለት ቀንም ላይ ይቆይ ይችላል። ሁለተኛ ከለሩ አረንጓዴ መሆኑን ለሞልድ ግሮዝ መደበቅ ምክንያት ይሆናል እና ይሄንን ለሌላ ጊዜ ምን ልታደርጊው እንደምትች ከለሩን ወደ ሌላ ከለር ራሱ ፎር ብትቀይሪው በጣም ጥሩ ይሆናል ብዬ ነው የማስበው። ከሁሉ በላይ ግን የሚያሳስበው ያው በመጠነኛ ሁኔታ እዚህ ላይ የተሰራው እንትን ትርፉ አትራፊ አይሆኑ በወር ራሱ እኮ ያለሽ ወጪ መቶ ስልሳ አራት ሺ አምስት መቶ አካባቢ ይደርሳል የቤት ኪራይ፣ ደሞዝ፣ ዋቴቨር ምናምን ያልሻቸው ነገሮች ሲወጡ ማለት ነው አንቺ ከወጪ ቀሪ ያለሽ በአንድ ኩንታል አስር ሺ ብር ብታትርፊ ነው። ከዛ በወር የምታመርቸው አስራ አምስት ኩንታል አካባቢ ነው። ይህን ስናባዛው ሞር ኦር ሌስ ምንም ያው እዛው ብላች እዛው ቀረች አይነት ነገር ነው የሚሆነውና ሂሳብሽን በደንብ ብትሰሪው ቢዝነሱ ወደፊት ተግባራዊ ሆኖ ራሱን ችሎ ይቀጥላሉ የሚለው ነገር በዛ መልክ የሚታይ ይሆናል ማለት ነው። የሞሪንጋ ዱቄት የሚሸጡ በጣም ብዙ ሰዎች አሉ። ምስር ወጥም ላይ ምንም ላይ ምናምን ሰላጣም ላይ በትኑ የሚሉ ሰዎች ስላሉ አዲስነቱ ብዙም አልታየኝም። ነኝን ነኝን ደማምሬ ነገር ግን ደግሞ ያንቺን ተነሳሽነት ወጣትነት ሌሎቹ ነገሮች አይቼ ለጊዜው መድረስ የቻልኩበት ነጥብ 43 ነው።